አሰላሙ አሌይኩም ራህማቱላሂ በበረካቱ ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ውድ ገር ልጆች እንዴት ናቸው? በያላችሁበት አለም ዳርቻ ሰላማችሁ ብዙ ተሰርፍ ይበልኝ። አላህ ሀገራችንን ሰላም ያደርግልን። ሁላችንም በያላችሁበት የአላህ ረህመት ህዝነት አይለያችሁ። ሰላም ለሀገራችን፣ ሰላም ለህዝባችን። ዛሬ ደግሞ ሀዩና ሰኢድ በነገራችን ላይ በጣም ዘና ያረገኝ ቪዲዮ ነው፣ የእነሱ ማለት ነው። በጣም ከሚገባው በላይ ያስቆኛል። ሀዩ እንግዲህ ሄደሃል አይደለ? በል ድንግሌን ነው ያመለሰ ሂድ አለች ማለት ነው። እና ስሟ ተስኬ ተራሷ አንደበቱ ማለት ነው። ስለዚህ እኔ እንደዛሬ ስቄ አላውቅም። እንግዲህ ሰማችኋት፣ ሀዩ እኔን ካልፈለግ መጀመሪያ የምትሄደው የኔን እንትን መልሰህ ነው አለች። ወይ ጉድ፣ ድራማ! ወይኔ ወይኔ፣ እንደ ሰው ሁሉ መቼ በስተተቸገረ ነበር። እንደዚህ ቢሆንማ ማለት ነው ይሄ እንደዚህ ቢሆንማ የወሰድከውን ንብረት መልሰህ እንደዛችሁ እንደነበረ አድርገኸኝ ስሄድ የምትሄድበት ቢባል ኑሮ እንዴት ጥሩ ነበረ፣ ማለት ነው አይደለ? ይሄ ነገር ቢሆን ጥሩ አልነበረም። ቅማሞች ይ ማለት ነው። ይኸው የሴት ልጅ ቻንስ አንድ ጊዜ ናት፣ አንድ ጊዜ አረንዶ። ሀዩዬ፣ ማለት ነው በጣም አሳቀችኝ። አወተህርክ ጥርግታል ክጥርግበል ወላኪን የኔን ንብረቴን መልሰህ ኪድ አለች መልስ እንደነበረች ይህን ሁሉ አመት ይዤ ጠብቄ ኖሬ ለአንተን ያስረከብኩት መልሰህልኝ ሄድት ትበል አለች ማለት ነው። እሱ ደግሞ እንደማይመለስ እንደሚያወቅሽ በጣል ሽበት ፈልጊው ነው አላት ማለት ነው። በነገራችን ላይ ወንዶች እንደዚህ ናቸው የሚል ሁሉም ወንዶች ማለት ነው። ያው ጥንቃቄ አንድ ጊዜ ካለፈ በቃ ሀላ ስንት አመት ወዶ ምንም ቢሆን አይመለስም። ሀዩ ምን ነካሽ ማለት ነው። ምን ነካሽ፣ ምን ነካሽ። እና ቤተሰቦች እንግዲህ ሀዩ ያንጨረጨራት ነው ማለት ነው። ሰኢድ ያው ሶመያም አለች። ሶመያ እንግዲህ ማሻላ ባረከላ። በነገራችን ላይ እኔ ሰኢድ እና ሶመያን በፊት ነበር የሆነ ጨውት ይጫወቱ ነበር፣ ድራማ ይሰሩ ነበር ዩቱብ ላይ ማለት ነው። እና ያው እንደ ዛሬ ያው ለድራማው የሚሆን አላሁ አለም ይጣላሉ ብዬ የማላስባቸው ልጆች፣ መልካም ልጆች የኔ ማሻላ ባረከላ ልጆች ነበሩ። አሁን ግን ያው እንደዚህ ተጣልተዋል ማለት ነው። አላህ እንግዲህ መሀባቸውን ይመልስላቸው፣ ፍቅራቸውን የመልሰው ነው የሚባለው ሌላ ምን ይባላል ብላችሁ ነው። ውድ ሀገሬ ልጆች በያለንበት ሰላማችን ብትትርፍ ይበልልን። ሰላም ለሀገራችን፣ ሰላም ለህዝባችን እላለሁኝ። ወደሽ ይል አገራችን ዶ አድርጉ። አገራችን ሰላም ይሁን። ዋናው ነገር ሰላም ነው። ሰላም ከሌለ ሁሉም ነገር ባዶ ነውና ለሀገራችን ዶ አናድርግ። እንግዲህ ሀዩ ተረጋጊ። አንድ የተሰበረ ነገር ምንድን ነው የሚባለው? አይጠገንም የሚባል የለም። የተሰበረ አይጠገንም። ሀላስ እንተሀሞዶ ያለፈ ነገር አይመለስም። እንግዲህ አሳልፈች ሰተች፣ ዛሬ ያዚህ ልቀቁኝ ማለት ምንም አያዋጣ። ስለዚህ አስቀድሞ ነበር መጥኖ መደቆስ። አሁን ምን ይባላል? መጣጥዶ ማልቀስ አለ ያገሬ ሰው። መጀመሪያ ነበረ ከሆነ በኋላ ወላሸይ ማፊሽ ፋይዳ አሸን ኬዳ ሀዩ አሁን ደግሞ ሌላም ሌላም ነገር እያመጣች ነው። የሱመያን ቤት ስጡኝ ስጠኝ፣ የሱ የገዛችውን ለእኔ ይገባኛል በስሜ አድርግልኝ እያለች ነው። ሀዩ የምታመጣው ሐሳብ እናንተን በጣም ለየት ያለ ነው። ሱመያም ደግሞ ተንከራታ ሰርታ ስንት የለፋችበትን በነገራችን ላይ ላገናዘቡ ሰው ይሄ ትልቅ ትምህርት ነው። የሰው ልጅ አንድ ነገር የሚያስተላለፈው የሰው ልጅ ለሰው ትምህርት ያስተምራል ብለው ነው። በተለይ ሰኢድ እና ሱመያ የሚያስተላልፉት ላስተዋለው ጥሩ ትምህርት ነው። ወላሂ እንትናም ሀዩም በቃ ማንኛውም ሴት የምትለውናል ቤት በስሜ ያርግልኝ፣ እንደዛ አድርግልኝ፣ ይሄን እንገዛልኝ፣ በቃ የምትፈልገው ዋስትና አላት ሴት ልጅ ማለት ነው ከወንድ አለበለዛ፣ ዝምብላ እንደዛ አይኖርም። እና ያው ሱመያ ደግሞ ስጣት፣ ምንም ችግር የለም። እኔ ካንተ አይበልጥም። እሱ አንድ ነገር ታረገሃለች። ሀዩ በረኪና እያለቻት ነው። በረኪና በመጠጣት እንግዲህ ትታወቃለች። አለበለዛ ይችን በረኪና ጠጥቼ እሞታለሁ፣ አለበለዛ ከኔ ጋር ቁጭ ትላለ፣ እያለች እያስፈራራችሁ ሰኢድን ቁጭ አርጋ ለማያዝ ማለት ነው። ሱመያ ደግሞ ስጣት ብር ነው፣ ሰርተን የምናገኘው ነው። ገንዘብ ይገኛል፣ ይመጣል፣ ይሄዳል ዋናው ነገር እያንተ ሰላም መሆንህ ነው። አብሽር እያለችው ነው ሱመያ። አው ማሻላ ባረከላ። ዋናው ነገር ይሄ ነው ታለሜ ገንዘብ ይመጣል ይሄዳል። የሰው ልጅ ዋናው መተሳሰብ ነው። በዚች አዱኒያ ላይ ገንዘብም ያስፈልጋል ለሰው ልጅ፣ ያው ሰው ልኖር ካለ ገንዘብ ያስፈልጋል። እርዝቅ ማለት ነው ግዴታ ነው። ቤት ገንዘብ ለሰው ልጅ መኖሪያ ለመኖር ዋስትና ያለው ይሄ ነው ያስገባችሁ አለበለዚያ፣ ዋናው ደግሞ ከምንም በላይ ጤና እና ሰላም መሆን ነው። ሰርተን እናገኘዋለን። እኔ ኢትዮጵያን ያሳድጉልኛል። የመዳም ቅመሞችዬ አሉ፣ ቅመሞችዬ በፊትም በእነሱ ነው ያደግኩት፣ አሁንም እነሱ አሉ። ችግር የለብኝም በገንዘብ በኩል ይመጣል። ገንዘብ ቢሄድ ገንዘብ ይመጣል። ተውላት አንድ ነገር እንዳታደርግህ እያለች እየተናገረች ነው። ሶመያ ማለት ነው ያው የልጆቹ አባት አይደለ። ታዝናለች። እና ቤተሰቦችዬ የላይክ ሸር፣ ሰብስክራይብ አድርጉ። ላይክ አድርጉልኝ እና ኢስቶር አለይኩም ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን ኢቶን ሰላሟን ምልስ ብዝት ያርግልን። ሁላችንም በዱዓ በጸሎት አንረሳሳ፣ ዱዓ እንዳረግ ዋናው ለሀገራችን ነው። ሁሉም ይርዝቁን ነው ያው ሱመያም ሰኢድም ሀዩም ሁላቸውም፣ ብሎ የአዱኒያ ማእሽ ያ የአዱኒያ መኖሪያቸውን ርዝቃቸውን እየፈለጉ ነው። ሁሉም እንቅስቃሴ ያስፈልጋል። ቁጭ ብሎ ቤት ውስጥ ምንም አይገኝም። ያው ለስራ ነው፣ መስራት መፈመስ አለባቸው ይፈምሱ ወገን። የሚያስተላለፉትም ያው እንደዛ አስተማሪ አስተማሪ የሆነ ነገር ነው። በቃ አንድ ሴት ሊታገባች የሆነ ዋስትና ያስፈልጋታል። ሁለትም ሆነ ሶስትም ለራሷ ምን አለኝ የምትለው ነገር ማለት ነው። አንዳንዶች ደግሞ ወንዶችም ሲሆኑ ብሬናይታን የመጣች ይላሉ። ላይክ ሸር አድርጉ። ሰላም አሌኩም